ቤተሰብ ዛሬ ደግሞ እስኪ ፈቱሽ የሚሉትን ሰላጣ እንዴት እንደሆነ ላሳያችሁ። እዚህ ጋ ክያር ጦማት ከስ አለኝ ቆራርጫዋለሁ። እዚህ ጋ ዘዘይቱን ድብስ ሮማን መል ፍልፍል እስወት አለኝ። ይሄኛው ማለት ድብስ ሮማን ይሄኛው ዘዘይቱን ነው። ቤተሰብ ዛሬ ፈቱሽ የሚሉትን ሰላጣ ሰርቻለሁ። እዚህ ጋ ክያር አለኝ። ቲማቲም ኪያር፣ ከስ የሚሉትም ወይም በእኛ ሀገር ጥቅል ጎመን ማለት ነው። እዚህ ጋር ሮማን አለኝ። እዚህ ጋር ዘይት ዘይቱን፣ ድብስ ሮማን፣ የኛው ድብስ ሮማን ማለት ነው። ዘይት ዘይቱን ደግሞ የኛው እዚህ ጋር ማለት ፍልፍል ሶስት ብዙም አላደርግበትም እዚህ ጋር እቀላቅላለሁ። አሁን እንግዲህ እብር ይቀላቀየው አለው ከዛ እዚህ ጋር ሰማጋለኝ እንቀላቅላለን።